በቃ ብላ ብላ ነገር እናደርጋለን። ከዛ እኔ የሆነ ፋሚሊ ኬዝ አጋጣሚ እንዳጋጣሚ እንደገባ እናትና አባት የተለያይቶ የሚያስጠላ ሙድ ውስጥ ነበርኩ። ያ ማለት በዛ የሚያስጠላ ሙድ ውስጥ ልጅቷ ያላት ባህሪ ያንን ያሳየች እኔ በቃ ለማጽናናት፣ ኔ ለማረጋጋት ብላ እንትን አረገ እንዴት አረገች መሰለ።